ቤተሰብ እንግዲህ እንኳን ደስ አላችሁ። ስትጨነቁ እየነበራችሁ የጨረቃዬ ፋሚሊዎች ማለት ነው። እንኳን ደስ አላችሁ እንግዲህ ጨረቃዬ ደስ በሚል ከች ብለው እንላል ማለት ነው። ዛሬ እንግዲህ ማህዬ ዛሬ ለየት ያለ ፕሮግራም እንትን ትላለች ማለት ነው። በጣም ደስ ይላሉ ማለት ነው። ሂጃቡ ራሱ እንዴት እንደሚያምርባችሁ ታውቃላችሁ። ዋው ውበት ውበት ትላላችሁ። ይሄ ነው ማለት ነው። እንግዲህ ተጨነቃችሁ እንትን ያላችሁ የጠፉብን እንትና እንትና ሀይሚዬና ብሩኬ እውነት ተጣልተው ነው ወይ እውነት ምን ሆኖ ነው ወይ ምላችሁ ለተጨናነቃችሁ እንኳን ደስ አላችሁ። ይኸው ዛሬ ደስ በሚል ቪዲዮ ከች ብለው ልናል ማደን ነው እንግዲህ መስአት ባ ማይ ቤት እንጠብቃቸዋለን ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንት ናችሁ ሰላም ናችሁ? ሁላችሁንም ሰላም ብያለሁኝ። ሰላማችሁ ብዙ ትትረፍረፍ ይበለኝ። በያላችሁበት አላህ ይጠብቃችሁ፣ ሀገራችንም ሰላም አላህ ያድርገው እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ወካች ብየላችኋ አለሁ። ለዚህ ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። ሰብስክራይብ ለምታደረጉ የከልቦ አመሰግናለሁ፣ ሀባቦችዬ እንግዲህ ዛሬ ትናንትና ሀይሚዬ እና ብሩኬ በጉጉት እንጠብቃቸው ነበረ፣ ግን አልመጡልንም። ሆኖ ነው እያልን ብዙዎቻችን እየተጨናነቀ ነበረ። እውነት ተጣልተው ነት ሀይሚዬ ወደ ወተጅራ ሄዳ ነው ወይ ሀይሚዬ እና ብሩኬ እውነትም ተጣልተው ነው ወይ? እውነትም ነው ወይ ብላችው ለአሰባችሁ፣ ለተጨናነቃችሁ በሰዓታችሁ ትጠብቁ ከች ሳላላሏችሁ፣ ለተጨናነቃችሁ ይኸው ዛሬ ማሂዬ ቤት ከች እና ከች እንግዲህ ዛሬ የፈጥሮ ፕሮግራም በማሂ ቤት ነው ማለት ነው። በጣም ደስ ይላል። አቤት ውበታቸው እናንተ ግን፣ ምንም ምንም ቢሆን ለሴት ልጅ ውበቷ ሂጃቧ ነው ማለት ነው። ማሻላት በጣም ደስ ይላሉ ማለት ነው። ማሂ እንግዲህ የዛሬ ለየት ያለች ቀናት ለሷ ማን ነው ይለያል ማለት ነው። ፍቅር ያሸንፋል የሚባለው አባባል እንደዚህ ነው ማለት ነው። በጣም ደስ ይላለ ማለት ነው። እንግዲህ ተጨናነቁ የነበራችሁ ሁሉ በኮሚት ውይይት ዞን ውሃ ሀይሚና ብሩኬ ቦተጅራ ሄዳ ነው ወይ ትናንትና ምን ገጥሟቸው ነው ያልመጡ? ብላችሁ ሁላችሁም በኮሜንት እየተጨናነቃችሁ ነበረ፣ የጨረቃዬ ፋሚሊዎች ማለት ነው። እንግዲህ ዛሬ ጨረቃዬ ደግሞ በከች ባለ ደስ በሚል ፍቅር ያሸንፋል በሚለው ማለት ነው ከች ብለውልናል ማለት ነው። በጣም ደስ ይላል ከምንም በላይ ማለት ነው። ይው ከቻሉ ትናንት ትታስቡ ትትጨናነቁ የነበራችሁ ይሄውን ካን ደስ አላችሁ ማለት ነው። አይሚን በማይቤት ዛሬ እንግዲህ በተለመደው ሰዓት በጉጉት እንጠብቃቸዋለን ማለት ነው። ከችልናል ማለት ነው። ይህን ይመስላል ሀባይቦችዬ ማለት ነው። በጣም ደስ ይላል። ጨረቃው ይሄናንተ ይሄው እንግዲህ የሀይሚዬና የብሩኬ ያው ህፃን ገና ልጅነት አለባቸው። ሀይሚዬና ብሩኬ ጋማ ነው ገና ልጅነታቸው። ገና ጭቅጭቅ ለምን አንቺ አትሸነፊም? ለምን ሳንቲ አትሸነፍም? አንዳንድ ጊዜ ጭቅጭቅ የፍቅር ነው ማለት ነው። ያው እንግዲህ ልጅነታቸው ነው ገና ለጨረሱ ምረታቸው ማን ነው ማ አልሸነፍ ባይ ናቸው ሁለታቸው ማለት ነው። አይምዬም አልሸነፍ ባይ ሆናለች ብሩዬም አልሸነፍ ባይ ሆነው በቃ ልጅነታቸውን አልጨረሱም ማለት ነው። እንግዲህ ትናንትና እንግዲህ ለምን ስልክህን ዘጋብኝ? ለምን እንደዛ ያርክም? ብለው እንግዲህ ተጨቃጭቀው ተጣልተው ነበረ ማለት ነው። እሱም አልሸነፍ ባይ እሷም አልሸነፍ ባይ ማለት ነው። አንተ ለምን አትሸነፍም? አንቺስ ለምን አትሸነፍም? እየ ማለት ነው። አልሸነፍ ባይ እንደዚህ ያርገር ማለት ነው እና እንግዲህ ትናንትና አብዛኛቸው የት ገቡ? ለምን አልመጡ? እውነት የተጣሉት ተጣልተውብን ነው ወይ ያልመጡት? ጨርቃዎችን አንጡልን። የት ገብታ ነው ሀይሚዬ? እውነት ሀይሚዬ ተሳትፈን ተታንዳ ነው ወይ ትናንትና ያልመጡት? ይያን ሁላችንም ነበረ። እንግዲህ ዛሬ ሀይሚዬ ማየ እንግዲህ ከቻር ጋለናለች ማለት ነው፣ ደስ በሚል ነገር ማለት ነው። ሀይ ሀይሚዬ ማለት ነው በጣም ደስ ይላል። ከምንም በላይ ማለት ነው እና እንግዲህ አይሸነፍ ባይዎች እና አንዳንድ ጊዜ ሃሚዬና ብሩኬን ትታያቸው ማለት ነው። በመሀከል እንደዚህ ያለ ጭቅጭቅ እንደዚህ ያለ ነገር ማለት ነው ብታስቡ፣ በቃ ሁለታቸውም ልጅነታቸው ገና ይዟቸዋል ማለት ነው። ልጅነታቸውን ገና አልጨረሱም ማለት ነው። ሃሚዬም ብሩዬ ማለት ነው ገና ልጅነት አለባቸው። አይሸነፍባይ እንግዲህ እንደዚህ ያደርጋ ማለት ነው። እንግዲህ ያው እንግዲህ መጨቃጭቅ መጨቃጭቅ የሰው ደግሞ ምን ለምን መርቲ በዛ ይመራል የሚባለው ነገር ማለት ነው። አንዳንድ ጊዜ ደግሞ እንትን ደግሞ በጣም ይስቃል። ምጊዜ መጨቃጨቅ ትንሽ ከበድ ይላል ማለት ነው። ቲ በዛ ደግሞ በጣም እንትን ይላማን ነው። እና በሀይሚዬና በብሩኬ መካከል ያለው ነገር ምን እንዲሆነ አላውቅም። ሀይሚዬና ብሩኬ አንድ እንዳይሆኑ እንዳይፈቀሩ እንዲያትስቁ እንዲሆናችሁ እንዲያትስቁ እንዲሆናችሁ እንትን እንዲያትሩ ብሎ ያገገመባቸው ሰው አለ መሰለኝ፣ ማለት ነው። ምንጊዜም ጭቅጭቅ፣ ምንጊዜም እንትን ማለት፣ ምንጊዜም መጣላት፣ ኧረ እንደ ትንሽ ከበድ ይላል። ማን ነው? ከምንም በላይ ማለት ነው። ትንሽ አንድ ሶስት ቀን አራት ቀን ተሳቁ ላንድ ወር ላንድ ስራ ስራ መስቀል ለማን ደግሞ መልሶ ይጣላሉ ለመልሶ ይጭቃጭቃሉ። ይሄ ምንድን ነው? ያው እንግዲህ ልጅነት፣ ይሄ ልጅነት የምትባለው ነገር አለቀቀቻቸው ማለት ነው ሃይሚዬም ብሩኬዬም ማለት ነው። ልጅነት የምትባለው ነገር ገና እነሱ ጋር አለች ማለት ነው። በትንሽ በትልቁ ነገር እ ቲወጣ ቲከባ ነው ክፉ ባለ ሚኒ ብሎ የሚጭቃጭቀው ማለት ነው። ሲወጣም ወጣም ትገባም በቃ በየዲበት ብሎ እንደዛ ነው። ሀይሚየ ብሩኬ ደግሞ እንግዲህ በቃ በአንድ ቪዲዮ አሁን ለታ ጭቅጭቅ ለምን ስልክ ዘግብኝ ለምን እንደዛ ያረግኝ ምናምን ብላ እንግዲህ ሀይሚየም ተጨቃጭቀው ነበረ ብሩየም ተጨቃጭቀው፣ ነገር ግን ሁይ እናተ ግን ረንዲ ብሩኬ ላይ ያለ ሰብርና ብሩኬ ላይ ያለ ትግስት ታይታችሁታል። ኧረ እኔ ሰው ስንት ሰው ይታገዛል ስንት ሰው እንትን ይላል ግን ብሩክ እያለ ነገር እንደዛ ትተወርድበት እንደዛ ሀይሚዬ እንደዛ ትጠለው ምንም በቃ ዝምታ ዝም። በጣም ታጋሽና ሰብርተኛ ልጅ ነው ማለት የምሬ ነው ማለት ሀይሚዬ እንደዛ ትታረገው በቃ ዝም ነው። እና እና በጣም ዝም ነው። ምን እንደዛ ትታረገው ሀይሚዬ ማለት ነው ባዘው በቃ ምንም በርስ የለውም በቃ ዝም ነው። ያቱም ሀይሚዬን ለመናገርና ሀይሚዬን ማስከፋት ማን መናገር ስለማይፈልገው እንደዛ ትተወርድበት በቃ

ምንም ቢሆን ምንም የሰው ልጅ ታግሶ ታግሶ አንድ ቀን ይፈነዳል። ስለዚህ ሰው ልጅም ፍሩዬም ደግሞ የሰው ልጅ ልክ እንዳንቺው እንደሚከፋሽ እሱም ስለሚከፋው ይከፋዋል፣ እኔ እንደሚከፋኝ ይከፋዋል፣ እንደእኔ እንደሚጨነቀው ይጨነቃል፣ እኔ እንደማስበው ያስባል ብለሽ ማሰብ አለብሽ ማለት ነው ጨርቀው አየህ ማለት ነው እንጂ እንደዚህ ሀያ አራት ሰዓት ጭቅጭቅ፣ ሀያ አራት ሰዓት እንደዚህ አረከኝ፣ ሀያ አራት ሰዓት እንደዚህ እስቲ ሀይሚዬና ብሩክ ይጠጣለሁ ሀይሚዬና ብሩክ እንደዚህ ሆነ ለእናንተ ራሱ ጥሩ አይደለም። ፋሚሊዎቻችሁ ስንት የሚወዳችሁ ስንት እንትን የሚሏችሁ አላችሁ እና ትንሽ የልጅነት ስላለችባቸው እሷን ደግሞ አንትን በሏት ማለት ነው። ረጋ ብላችሁ አስተካክሏት ማለት ነው እንጂ ከሀያ አራት ሰዓት መጨቃጨቅ ሀያ አራት ሰዓት እንትን ማለት በጣም ትንሽ ከበድ ይላት ማለት ነው። ግን ትናንትና ተጨቃጭቀው ተጣልተው እንደዛ ሆነው ተጎራርፎ ሂዲዮ እንግዲህ ዛሬ ትናንትናም አለመምጣታቸው ያንጉ ትንሽ ፋሚሊዎቻችሁ ተጨናንቃችኋል። ዛሬ ደግሞ በማሂ ቤት እንግዲህ ከች ከች ከች ብለው ለናን ማነው ደስ በሚል እንግዲህ የፈጥሮ ፕሮግራም ዛሬ ተፋሚሎቻቸው ጋር ዛሬ ማሂ እየሰብሰባቸዋለች ማለት ነው። ዛሬ ፈጥሮ ወደ ዋጋ ጋር ፋሚሎቿን ሰብስባ ጓደኞቿን ሰብስባ ፎጥሮን በጓደኞቿን ና በፋሚሎቿ ልታሳልፍ ሰብስባች ፈቀች ማለት ነው። በጣም ደስ ይላል። ፍቅር ያሸንፋል። የምሬ ነው። መወረድ ቋንቋ ነው። ፍቅር ያሸንፋል። አንድ እኛ በሀገራችን የምናውቀው ባህል ሀገራችን እንትን ያል ነው። በእንደዚህ አይነት ነው ማለት ነው። ሁላችንም ያደግ ነው ማለት ነው። አንዱን አክብሮ አንዱን እንትን ብሎ በንደዛ አይነት ነው። ሁላችንም በፍቅር ተከባብረን አንድ ሆነን ያደግ ነው። ያው እንግዲህ ስዴት ተመጣን ደግሞ እንደዚህ ትም እንደዚህ የምንነው እዚ እንጂ በሀገራችን ማንንም ቢሆን በእንደዚህ አይነት ፍቅርና በእንደዚህ አይነት ነገር ነው ያደግ ነው ማለት ነው። እና ደስ ይላል። ማህዬ እንኳን ደስ አለሽ ለየት ያለሽ ቀና ዛሬ ፋሚሊዎች ሽንፏ ብትን አድርገሽ እንትን ልትይ ማለት ነው። እና የፋሚሊዎቹ ቤተሰቦች እንኳን ደስ አላችሁ፣ ለተጨነቃችሁ እንትን ላላችሁ እንኳን ደስ አላችሁ። እንግዲህ ዛሬ በዝም በዚህ መልኩ ከች ብሎ ወዳቸዋል። ዋና እና ሀቢዎች ዬ ይህን ይመስላል። ላይክ ሰብስክራይብ እያደረጋቸው አበረታቱኝ። በዓለም ደረጃ የምትገኙ ውድ ሀገር ሰላማቸው ብዙ ትርፍርፍ ይበልልኝ ማለት ነው እንግዲህ ማዲያም ይህ ቅመሞች ራሳችሁን ጠብቆ አሁን እንግዲህ የኢዲ ስራ ራሳችንን እያቦለለን ይገኛል ማለት ነው። የሮመዳን ስርዓት አሁን ደግሞ አሁን የኢድ ስራ ስለሆነ ራሳችሁን ጠብቆ ማለት ነው። ሁሉም እንግዲህ ለበጎ ነው። ሁሉም ያልፋል። በሌላ ፊልም ውስጥ የምንገናኝ ሰላም አሌይኩም ራፋ በዝናት ቆሞ በስቃይ ወኔ ጌታያ